ብዙ ጊዜ ሩታዬ የፍቅር መምህር ናት ይላል፣ አንዳንድ ሰው። የተወሰነው ሰው ደግሞ የፍቅር መምህር አይደለችም ብሎ ለመቀበል የሚከብደው ሰው አለ። በነገራችን ላይ ባልና ሚስት ሁለቱም የፍቅር መምህር ናቸው ስላችሁ በተግባር ነው። እሱም ምንድነው፣ በሕይወቴ ተሰጥቶኝ የማያውቅ ስጦታ በሩታዬ ስም በሩታና በአብርሽ የተላከልኝ ወይም ደግሞ የተሰጠኝ የአላህ ቃል ቁርአን ተሰጥቶኛል ማለት ነው። አሰላሙ አሌይኩም ረመቱላ በረካቱ ውድና የተከበራቸው የቻናሌ ቤተሰቦች፣ እንዴት ናችሁ? ልበያላችሁበት ሰላምና ጤና ደስ ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ሩት ታዬ የኔ ልዕልት የኔ ውድ ነገር ለእናንተ እውነት ለመናገር ቃላት የለኝም። በናንተ ሰበብ ያወኳቸው ልጆች በጣም ጥሩ፣ ልክ እንደናንተ መልካም ሰዎች፣ ልክ እንደናንተ አዛኝ የሆኑ ለሰው ልጅ መልካም የሚመኙ ብዙ ልጆች አሉና። ብዙ ጊዜ የአብርሽና የሩታ ደጋፊ እንደዚህ ተብሎ የሚሰደቡበት ጊዜ አለ። ነገር ግን ያ አይደለም ማለት ነው። በጣም ጨዋና የዋሆች እና መልካም ሰዎች እንደሆናቸው በብዙ ነገር ተረድቻለሁ። መናገራቸው ወይም ደግሞ የሆነ ነገር ስማቸው በመጥፎ ሲነሳ መሳደባቸው ያንን አይገርመኝም። ምክንያቱም ለሚወዱትና ላመኑበትን ነገር እጅ መስጠት ስለማይፈልጉ ነው። አንድን ሰው ላመነበት ነገር አንድን ሰው እንዲነካበት የማይፈልገውን ሰው የትኛውም ሰው አያስነካም ማለት ነው። ስለዚህ ጎበዞች ናችሁ፣ ጀግኖች ናችሁ። በዚህ ደግሞ ሁሌ ማደንቃቸዋለሁ ማለት ነው። በመቀጠል ደግሞ እንኳን አደረሳችሁ። ወሬ ወደ ወሬ የገባውኝ ለመለፍለፍ ማለት ነው። ውድ ቤተሰቦቼ፣ ለማንኛውም በሩታዬ፣ በልዕልትዋ፣ በአብርሽ ምንድን ነው የሚባለው? በአብርሽ በሩታዬ በባል ማለት ነው፣ በሁለታቸው ስም እውነት ለመናገር ቁርአን ስጦታ በህይወቴ የመጀመሪያ የተሰጠኝ በእነሱ ስም የተሰጠኝ ቁርአን ነው ማለት ነው። ውድ ቤተሰቦች እውነት ለመናገር በህይወት አንደች ቀን ተሰጥቶኝ አያውቅም ማለት ነው። በዚህ አጋጣሚ የሰጠሽኝ እህቴ ኦሬጅ ከልብ አመሰግናለሁ። ሃይረ ጄዛሽን አላህ ይክፈልሽ፣ ፍዱንያ ወል አኺራ አላህ ያሳምረለሽ። እውነት ለመናገር ቃላት የለኝም። በቃ የመጀመሪያውም ስለሆነ ሲቀጥል ደግሞ እንዲሰጠኝ የምፈልጋትን ነገር እንዲ የለኝም እኮ አይደለም፣ በነገራችን ላይ አለኝ፣ በብዙ ብዙ አለኝ። ነገር ግን ሰው እንዲሰጠኝ ምኞቴ ነበረ። ነገር ግን ምኞቴ ስላሳካሽ ልኝ ደግሞ ስለሰጠሽኝ ከልብ አመሰግናለሁ። በወጣ ተካብያለው ልክ እንደ አብርሽና ሩታ መልካም ሰዎች ወይም ደግሞ እኛ መልካም የምንሆን ያደርገን። ውለት ለመናገር እና ለብሼ ወይም ደግሞ እንደዚህ ተኳኩዬ በመጣና ባሳያችሁ በጣም ደስ ይለኝ ነበረ። ነገር ግን አልችልም የኒማሮች ምክንያቱም እንግዳ ምናምን ስለሚበዛ ያናክል ለመቅረጽ አይመችም ማለት ነው። በቃ ምን ልበላችሁ፣ ምን ልበላችሁ፣ የምሬ ነው ብላችሁ በቃላት የለኝም ምንም ነገር ማለት ነው። እና ሩታ የፍቅር መምህር ናት የሚባለው ነገር ብዙ ጊዜ ያው አምኖ ለመቀበል ብዙ ሰው ይከብደዋል። ነገር ግን አምናችሁ ተቀበሉ ለማለት እወዳለሁ። ምክንያቱም ልክ እንደነሱ መልካም ሰው ስላፈሩ ማለት ነው። አንቺ ስጦታ ስልትሰጥሽ ነው ወይ ምናምን ልትሉ ይችላላችሁ። ከምንም በላይ ከምንም ሃይማኖታቸው አክብሮ የሃይማኖት ነገር ላይ ሲሰጣችሁ የትኛውም ሰው ስለ እንትን ምንም ነገር አይታያችሁ። ምንም ነገር መስሎ አይታየኝም ነው የዘች ምድር ላይ ከአሁን በኋላ ማንንም ቁርአን ቢሰጠኝ መስሎ አይታየኝም። ነገር ምክንያቱ ተሰጥቶኛል። በቃ የምፈልጋትን ነገር ስለነበረች ተሰጥቶኛል፣ አይቸዋለሁ። እህቴም ደግሞ ከልብ አመሰግናለው ለመናገር እኔም ደግሞ ብድር እንከፋ እያደርገኝ በቃ ቃላት የለኝም። ሀቂቃ ማለት ነው ምን ልበላችሁ ውድ ቤተሰቦቼ ልክ እንደነሱ ጨዋ ሰው አፍርተው። እኔ ምንም አድርጌ አይደለም፣ ምንም ሰርቼ አይደለም፣ ምንም ነገር አቅርቤ አይደለም፣ ምንም ጥሩ ነገር አቅርቤ አይደለም። ነገር ግን በቃ ላንቺ ይገባሻል ተብዬ በሩታዬ እንደዚህ እንደዚህ ሆና ከመጣች ተብሎ ታቅዶ ከዛ በኋላ ይሄድ ሲሰጠኝ እውነት ለመናገር በቃ ቃላት ነው ያጣውኝ ማለት ነው። እና ጋይስ ሌሎች ሌሎ ሌላ ሌላ ነገር ነበረበት፣ ነገር ግን ባሳያችሁ ደስ ይለኝ ነበረ። እዚህ ጋር ማየት ትችላላችሁ፣ ነገር ግን ለብሼ ደምቄ ደግሞ ባሳያችሁ ደስ ይለኝ ነበረ፣ ነገር ግን አልቻልኩም ማለት ነው ጋይስ። እና ለማንኛውም ከልባ መሰግናለሁ። ልጆቻችንም ዛሬ ይመጣሉ ብዬ አስባለሁ ማታ፣ ነገር ግን ዛሬ ቪዲዮ ቢለቁም የሚታይ አይመስለኝም በይዘ፣ ምክንያቱም በብዛት የጃዛ ቤት ስለሆነ ሰው እያናክል ሰው ያለ አይመስለኝም ማለት ነው። ስለዚህ ቻናላቸው ምንትን ከሚል ለነገሩ እኮ ቪዲዮ ከለቀቁ ቆይተዋል። አረ ኑልን ከሀይሚና ሁላቸውም ተሰባስባቸው በመጡ ምን ነበረበት? ዛሬ እውነት ለመናገር ዛሬ ሁላቸውም ተሰባስበው ቢመጡ ደስ ይለኝ ነበረ። ሙቪሻም እንግዲህ ወደ ቡታጀራ ነክቶታል ማለት ነው፣ እዛ ነው ያለው። ነገር ግን እዛ ያሉትን በጠቅላላ ቢመጡልን አብረን ደስ ይለን ነበረ ማለት ነው። በተለይ ደግሞ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ብለው እየፖሰቱ እየገኛሉ፣ በመቀጣት ደግሞ እየዞሩ እንኳን አደረሳችሁ፣ ይህን ይመሮች ከልብ እናመሰግናለን። እውነት ለመናገር በቃ ኢትዮጵያዊነት እና ጨዋነት የታየበት በቃ ዩቱብ ሰፈር ነው። ሳ ቲክቶክ ሰፈር እንኳን ጨዋ የሚባል ነገር የለም። አሁቱ ቢላ እኔ ምንም አላልቁ። አያገባኝም ስለ ቲክቶክ ሰፈር፣ አያገባኝም ስለ ዩቱብ ሰፈር። ግን የምር ጨዋ ነን እኮ ዩቱብ ሰፈር ላይ ያለነው ልጆች እዛ ያላቸው ማለት ነው። ማለት ቲክቶክ ቶክ ሰፈር የምትሰዳደቡ ማለት ነው፣ በሃይማኖት ዙሪያ የምትሰዳደቡ እዛው እኛና አትወክሉም። እውነት ለመናገር እስልምና እምነት ተገጣይ፣ ወደ ክርስትና እምነት ተገጣይ እዛው ተሰዳደቡ፣ እዛው ተጨማለጉ። እዚች ሰፈር ያለው ግን በቃ ጨዋ፣ ስለ ሃይማኖት የማያነሳ እርስ በራሱ ተከባብሮ የሚኖር ሕዝብ ነው ያለው ማለት ነው። ወደዛ ሰፈር እንዳትሄዱ ለማለት ወዳሉ ዩቱብ ሰፈር ያላቸው ልጆች ወደ ቲክቶክ እንዳትሄዱ፣ ምክንያቱም ትበላሻላቸው ማለት ነው። እውነቴ ነው የምላችሁ ተበክላቸው ነው የምመጡት እኔ ቲክቶኬ ድሌት አድርጌ ቁጭ አልኩላችሁ ምን አመጣብኝ እንዴ ምን አመጣብኝ እኔ አንድ መጥፎ ኮሜንት ባይ እዛ ላይ ሪፕላይ አድርጌ ልመለስ እችላለሁ ከዛ በኋላ እኔ ከምነካከር ከምን ከምቆሽሽ እዛው ድሌት አድርጌ መውጣት ስላለብኝ ወጣሁኝ ማለት ነው ውድ ቤተሰቦቼ ለማንኛውም ሩታና አብርሽም እንግዲህ አሙስ ነው የምትል ልጆች አላቸው። አሙስ አይደለም ጋይ ሮብ ነው የተባለው፣ እንደ አሙስ ነው ብሏል። እንደ አብርሽ ነብሱ አይማር እኮ ልጅ እና አሙስ አይደለም ሮብ ነው በቃ ይኸው ተነፈስኩኔ። ከማክሸኞ በኋላ ነበረ ያልኳቸው ነገር ግን እንደዛ ነው ብቻ በሰላም ይምጡልን። ምንም ችግር የለብንም። በየትኛውም ሰዓት ይምጡ፣ በሰላም ይምጡልን። ነገር ግን ተሰባስበው እነዚህ ልጆች እነ ሀይሚና አብርሽ፣ ሩታ፣ ብሩኬ ቀጥሎ ደግሞ ከነየልዱ ጋ ጋር አብረው ቢመጡ ወላሂ ደስ ይለኝ ነበረ። ከእናታቸው ጋር በተለይ ማለት እናታቸውም ያው ሸገር ነው ያለችው። አብረው ቢመጡ ተሰባስበው ደስ ይለን ነበረ። ነገር ግን ኑልን የመረኑ ልን ምን ችግር አለው? አሁን ዱባይ እስከምትመጡ ድረስ ነው ልን። አዝናኝ ቪዲዮ እንለቃለን ብላችኋል። ነገር ግን እንደዚህ ተሰባስበው ብትመጡ ደስ ይለን ነበረ። የኛ አዛኞች ለብዙ ሰውም ቻናል እየከፈሉ ሼርም እያደረጉ ሲያሳድጉም የነበሩ ልክ እንደናንተም ደግሞ መልካም ሰዎችን አፍርታችኋል። ጨዋ ሰዎችን በሚበክል ነገር ሳይሆን በጥሩ ነገር፣ እንዴት ሰውን በጥሩ ነገር እንዲያዩ፣ እንዴት ልበላችሁ፣ ውድ ቤተሰቦች፣ የእውነቴን ነው ምላችሁ። ልክ እንደነሱ እኮ ነው ጨዋ ሰው ያፈሩት ማለት ነው። ጨዋ የፈለገ ነገር ቢባል አንድ ሰው አሳልፎ ላለመስጠት በጣም ይታገላሉ፣ በጣም ማለት ነው። ምክንያቱም እንዲነካባቸው አይፈልጉም። የትኛውም ሰው እንኳን እነሱ ይቅርና እኔ ራሱ የሆነ ኮሜንት ከተሰደብኩኝ እዛ ላይ ሪፕላይ አደርገው የሚከራከሩልኝ ወይም ደግሞ የሚሰድቡልኝ ልጆች ራሱ አሉ። የብሬ ነው ላቸው። ስለዚህ ለሚወዱትና ለሚያምኑበትን ነገር አይበገሬ ናቸው እና የነብርዋ አድናቂዎች ወይም ደግሞ የአሸብር አብረሽ አሸብር በሉኝ፣ ብለዋል አዲ እንት አበጋዝ ብቻ ነው አትበሉ የተባላቸው እና የአሸብር አድናቂዎች እንግዲህ አይበገሬዎች ናቸው። ስለዚህ በርትታቸው፣ ጠንከራቸው፣ ቀጥሉበት ነው የሚላቸው። ውድ ቤተሰቦች፣ ለማንኛውም እኔ እውነት ለመናገር ቃላት አጣውለት ለዚህ ስጦታ ማለት ነው ለተሰጠኝ ስጦታ። እናንተ ኮ ላታምኖ ትችላላችሁ። ወላሂ ተሰጥቶኝ ነው አላህ ምስክሬ ነው። እና በቃ በህይወት የተደሰትኩባትን ቀን ብትኖር ማታ ናት። በመቀጠል ደግሞ በህይወት የተሰጠኝ ስጦታ በቃ ማታ ብቻ ስለሆነ ማለት ነው፣ ባለም ሰጥቶኝ አያውቅም። ማንም እንዲህ በቤተሰቦች የራሱ ሰላም ሁሉልኝ ጋይ